የኋላ ታሪክ ለጥልና ለንትርክ እንጂ ዞሮ ለማየት ለመማማርና ለመሻሻል አለመጠቀም አካሄዱም አዲስ የመፍትሄ ሀሳብ የሚጎለውና አዝጋሚ በመሆኑ በየጊዜው ለችግሮች ሲዳረቅ ቆይቷል። ጦርነትና የፖለቲካ ዙሪትም ለዘመናት የተጣባ ፈተና ሆኖ ኖሯል። በአጠቃላይም ሀገር ምሳሌ ከሚሆኑ ስልጣን የባለቤትነትና ተወዳዳሪነት በእጅግ ወደኋላ ቀርታለች። የአይነት ችግር የመደመር መንግሥት የቁጭት ማጠንጠኛ ነው። በኢትዮጵያ የፖለቲካ ታሪክ በእኛና እነሱ ፖለቲካ ትርክት በጠላትነት የመፈራረጅ ሂደት ኢትዮጵያን ዋጋ ሲያስከፍላት ኖሯል። እንዲህ ያለው አካሄድ ጠላት ብሎ የፈረጀውን አካል ጭራቅ አድርጎ መሳል ሀገሪቱን ወደፊት ፈቅ ከማድረግ ይልቅ ሕልውናውን ጭምር ሲፈትን ቆይቷል። በፍጹም ልዩነትና በፍጹም አንድነት በሁለት ጎራ የሚሰለፉ ኃይሎች አሸናፊ በሌለው ገመድ ጉተታ ሀገሪቱን በፖለቲካ ትኩሳት ሲወጡሯት መኖራቸውም በፖለቲካው መድረክ በስፋት ሲነሳ ቆይቷል። ታሪካችን በቅጡ ያለመረዳትና አጣጣቀለ ደግሞ ታሪክን በነጠላት ርክት የመተረክና የጋራ ታሪክ እንደሌለን አይነት የፖለቲካ ተዋሶን የፖለቲካ ዲስኮርስ ውስጥ ያለው የጋራ ታሪክ የሌለን አይነት ህዝቦች ሆኖ የቀረበው በዘመናት ውስጥ ያለፍንበት የታሪክ ምዕራፍ ውስጥ ኢትዮጵያዊነት ዲፋይን የተደረገበት ወይም ኢትዮጵያዊነት የተበየነበት የታሪክ ስሁት አረዳድ ይመስለኛል። ዋልተረገጥ የሆኑት አስተሳሰብ ተዋናዮችም የኢትዮጵያን መልክ ከመረዳት ይልቅ እንደ ፖለቲካ ማገዶ በመጠቀም የራስን ጥቅም ለማጋበስ መከተላቸውም የሚተቹበት ጉዳይ ነው። የአካሄድ ለሀገሪቱ መድህን ከማምጣት ይልቅ የመጠፋፋትና የቀውስ መንገድ መሆኑም ሀገሪቱ ያሳለፈችባቸው የታሪክ ሂደቶች እንደ ማስረጃ ይነሳሉ። ሀገር የሚገነባበት ጡብ ከሚዋቀረው ከገዢ ትርክት ይልቅ ለመናድ የተዘጋጀ ልዩነትና ነጣጣይነት ላይ መሰረት ማድረጉም ሀገርን ለፈተና ሲዳርግ ቆይቷል። አብሮነትን ክዶ ልዩነት ላይ ብቻ የሚያተኩር ወይም ብዝሃነትን ደፍጥጦ ፍጹማዊ አንድነት የሚፈልግ የተቃርኖ ትርክት ከመቀራረብ ይልቅ መከፋፈል ያስከተለ ነው። ይህ አይነት ሁኔታ ለመቀየርም የኢትዮጵያን ብዝሃ ጸጋዎችና የህዝቦችን አብሮነትን ያማከለ ህብረ ብሔራዊ አንድነት ላይ የተመሠረተ አሰባሳቢ ገዢ ትርክትን ለሀገረ መንግሥት ግንባታ ቁልፍ መሳሪያ አድርጎ መጠቀምም የመደመር መንግሥት እሳቤ ነው። በሆነ ዘመን ኢትዮጵያውያን አንድ ብቻ ናቸው የሚል እሳቤ ነበር፣ አንድ ብቻ ናቸው የሚል ይሄ ከፊሉ እውነት ነው በሆነ ዘመን ደግሞ ኢትዮጵያውያን ህብረ ብሔራዊ ናቸው የሚል ሳቤ ነበር። ይሄም ከፊል እውነት ነው። የተሟላው እውነት ኢትዮጵያውያን ህብረ ብሔራዊ አንድነት ያላቸው ህዝቦች ናቸው የሚል ብዝሃነት ላይ የተመሰረተው ህብረ ብሔራዊ አንድነት ሳቤም ወደ ገዢ ትርክት ለመሸጋገር እንደ ድልድይ ሆኖ የሚያገለግል መከባበር፣ መቻቻልና መተሳሰብን መርሁ ያደረገ ጠንካራ ትውልድ መፍጠርንም ታሳቢ ያደረገ ነው። ህብረ ብሔራዊን መሰረት ያደረገ የጋራ ትርክት መገንባት ዳይቨርሲቲን ወይም ደግሞ ብዙሃነትን ያማከለ ስለሆነ የሁሉም ቀለም የሚታይበት፣ የሁሉም ቀለም ድምፅ የሚሰጥበት፣ የሁሉም ቀለም ትርጉም የሚሰጥበት ስለሚሆን እኛ ሁላችንን ስለሚያሳትፈን ሁሉንም ደስተኛ ያደርጋል። ህብረ ብሔራዊ አንድነት ብዛህነትን እንደ ጸጋ የሚመለከት የህዝብን የታሪክ ትስስር የጋራ ጥቅምና ተስፋ በመነሳት ሊኖራቸው የሚገባ ጠንካራ ህብረትና ትብብርን የሚያጠናክር እሴት ነው። ህብረ ብሔራዊ አንድነት ኢትዮጵያ ማንነትና እርስ በርሱ የተጋመደ የተሰናሰለና የተዋሃደ መሆኑንም ያመላክታል። እዚህ ኢትዮጵያ የተለያዩ ህዝቦች፣ የተለያዩ ብሔር ብሔረሰቦች የሚኖሩባት ልዩ ሀገር ናት። ይሄ ልዩነት ደግሞ ወደ አንድነት ሲመጣ ህብረብሔራዊት ኢትዮጵያን ፈጥሯል። በዚህ ህብረብሔራዊት ኢትዮጵያ ውስጥ ደግሞ በሰሜንም፣ በደቡብም፣ በምስራቅም፣ በምዕራብም በመካከለኛው ኢትዮጵያ ያሉ ህዝቦች ኢትዮጵያ ኢትዮጵያ እንድትሰኝ ያደረጋትን በባህል፣ በታሪክ፣ በስልጣኔ፣ በወግና በስርዓት ውስጥ የራሳቸው ድርሻ ያሉ ህዝቦች ናቸውና ይሄ ልዩነታችን የውበታችን መገለጫ ነው። የሚያከፋፍሉና የሚያጣሉ ትርክቶችን ከማጉላት ይልቅ የሚያቀራርቡና የሚያስተሳስሩትን በመምረጥ ብዙ ተሆኖ እንደ አንድ አንድ ተሆኖም ብዙ የሚሆንበት ዜጎች ለጋራ ግብና ለማም የሚቆሙበት ነው።